ለዛ አንድ አንድ ወቅት የሐዋርያ ጳውሎስ የመጀመሪያ ሚስዮናዊው የእሱን መልእክቶች ማንበብ ጀመርኩ። ከሱ ለመማር ሚስዮናዊ ነበር መልእክተኛ ነበር። እንዴት ነበር የሚያገለግል? እንዴት አገልግሉ ብሎ ያስተምር ይሆን ብዬ ዘለኳቸው የሐዋርያ ጳውሎስ መልእክቶች። እና ሶስት ዋና ነገሮች አገኘው። በጣም መሰረታዊ የሆኑ ነገሮች እነሱን ነው ላካፍላችሁ የፈለኩ። ምናነበው የመጀመሪያው ጥቅስ አንደኛ ቆሮንቶስ ምዕራፍ ሶስት ከቁጥር 10 እስከ 15 ያለው ነው። በአማርኛ አነባለው። ከዛ በኋላ በኦሮምኛም እንዲነበብ ያስፈልጋል ካላችሁ አንዳችሁ ተዘጋጅታችሁ ታነባላችሁ። በጌታ ስም አነባለሁ። አንደኛ ቆሮንቶስ ምዕራፍ 3 ከቁጥር 10 ጀምሮ። የእግዚአብሔር ጸጋ እንደተሰጠኝ መጠን እንደ ብልሃተኛ የአናጺ አለቃ መሠረትን መሠረትኩ፣ ሌላው በላዩ ያንጻል። እያንዳንዱ ግን በእርሱ ላይ እንዴት እንዲያንጽ ይጠንቀቅ ከተመሠረተው በቀር ማንም ሌላ መሠረት ሊመሠርት አይችልምና እርሱም ኢየሱስ ክርስቶስ ነው ማንም ግን በዚህ መሠረት ላይ በወርቅ ቢሆን በብርም በከበረ ድንጋይም በእንጨት በሣር ወይም በአገዳ ቢያንጽ፥ የእያንዳንዱ ስራ ይገለጣል፤ በእሳት ስለሚገለጥ ያ ቀን ያሳያልና፥ የእያንዳንዱ ስራ እንዴት መሆኑን እሳቱ ይፈትነዋል። ማንም በእርሱ ላይ ያነጸው ስራ ቢጸናለት ደመወዙን ይቀበላል፤ የማንም ስራ የተቃጠለበት ቢሆን ደግሞ ይጎዳበታል።

አንድ ጥያቄ እጠይቃለሁ። አሁን በዚህ ባነበብነው ጥቅስ የማንም ስራ እርሱ ራሱ ግን ይድናል የተባለ ለማን ነው? ስራው የተቃጠለበት ነው? ያልተቃጠለበት ነው? ያደረገው ነገር ሁሉ ፉርሽ የሆነበት ሰው ይድናል ይላል ከምን የተነሳ ከመስረቱ የተነሳ ያ መስረት ደግሞ ማን ነው ኢየሱስ ክርስቶስ ነው በጣም የሚያስገርም ጥቅስ ነው ይሄ የተቃጠለበት ቢሆንም መስረቱ ላይ ስለቆመ ጌታን ስላመነ በዛ ጸጋ የተነሳ ይድናል። ይህ በጣም ወሳኝ ነገር ነው። ያኛው ያልተቃጠለበት ሰው ቢኖር እሱ ደግሞ ሽልማት ያገኛል ሲባል፣ ደሞዝ ያገኛል ሲባል እኛ በየወር የምናገኘው አይነት ደሞዝ አይምሰላችሁም። የስራ ፍሬ ያያል ነው ነገሩ። ገበሬዎች እንደሚያደርጉ ያርሳሉ፣ ይኩተኩታሉ አይደለ በአስማራ ጊዜ ደግሞ ያርሳሉ። ያኔ ነው ደሞዛቸው የሚቀበሉ። እኛም እግዚአብሔር ከረዳን ሰማይ ቤት ስንደርስ የስራችን ፍሬ እናያለን። ለካሴ ገሌም ከኔ ጋር መጥተዋል እኔ በሰጠው ምስክርን ሊሆን ይችላል የሚል ደስታ ይኖረናል። የተቃጠለብን ሰው ግን እንድንማን ልንሆን እንችላለን። በዚህ በምድራዊ ነገር ላይ የተያዝን መኪናም ምን የመሰለ ቦልቦን ቢኖረንም ምን የመሰለ ቤትም ቢኖረንም ያሁሉ እኮ ይቃጠላል። ትኩረታችን እዛ ላይ ከሆነ ተቃጥሎ ይጠፋል። እሱ አብሮን አይሆንም እዛ። ስለዚህ እንጎዳለን። ያቺ ከንቱ የለፋንበት ነገር ሁሉ ይሄ ወንጌል ነው። ይሄ ምስራች ቃል ነው። ይሄ ነው መስረታችን። ይህን ደግሞ እንዳትረሱ። ምሳሌው እነዚህ ጣቶች እኛ ክርስቲያኖች ነን። በመዳፉ ላይ መቆም አለብን። በመስረቱ ላይ መቆም አለብን። ከዚህ ከመዳፉ የተቆረጠ ጣት ቢኖር ከተወሰነ ሰዓት በኋላ ልትነጉትም አትፈልጉም። ይገማል፣ ምንም አይጠቅምም፣ ተወጣል። ከመሠረቱ ላይ ስለተነሳ፣ ከመዳፉ ላይ ስለተነሳ፣ ስለዚህ ሐዋርያው ጳውሎስ ብዙ ቦታ ይህንን አጥብቆ ያስተምራል። አስቀድማችሁ በመሠረቱ ላይ መቆማችሁ አረጋግጡ። እሱ ነው ወሳኝ። ለዘላለም ህይወት የሚያድን እሱ ነውና መስረቱ ላይ ቁሙ። ይሄ ሰውዬ ኦኔሲሞስ ኔሲም በገመቺስ ሰለሳቸው አንድ መጽሐፍ ጽፊ አለው። በኋላ በሰፊ ለሱ ናገራለው ግን እሳቸውም ስለዚህ ጉዳይ ያጠብቁ ነበር። የእሳቸው ታሪክ ምን ያህል እንደምታውቁ አላውቅም፣ ግን መጽሐፍ ቅዱስን ወደ አፋን ኦሮሞ የተረጎሙ እሳቸው ናቸው። ይሄ መጀመሪያ ከታተሙ ሁለት ሺ የኦሮምኛ መጽሐፍ ቅዱስ አንዱ ነው። በአንድ ሺ ስምንት መቶ ዘጠና ዘጠኝ የታተመ የአባ ገመቼስ መጽሐፍ ቅዱስ እሳቸው የተረጎሙ በኋላ ከተረጎሙ በኋላ ከዚህ ቃል ውጭ ያለውን ነገር አይፈልጉም ነበር። እዚህ ላይ ያለው ብቻ ነው የሚያስተምሩ፣ መሠረቱን ላይ ነው የቆሙ ማለት ነው። ከዚህ አይንቀሳቀሱ፣ በጣም የዚህ ያጠብቁ ነው። ይህንን ደግሞ ለብዙ አመት መጨረሻ 25 አመታቸው ነቀምቴ ከተማ ነው ይኖሩ ያንን ትምህርታቸው ግን መሠረቱ ላይ የተመሠረተ ትምህርት ሲያስተምሩ የተቃወሟቸው ሰዎች ነበሩ። እነሱ ደግሞ ይከሷቸው ነበር። ስለዚህ ዘጠኝ ጊዜ በእግር ከነቀምቴ አዲስ አበባ ተመላልሷል። ዘጠኝ ጊዜ በእግር 330 ኪሎ ሜትር ነው አንድ መንገድ ለምን መስረቱ መነካት የለበትም። ለዚህ ለመከራከር እስከ አዲስ አበባ ይሄዱ ነበር እና በጻፉ ደብዳቤዎች ውስጥ እንዴት እንደተጠየቁ ምን ያህል ስለዚህ ስለመስረቱ ስለእግዚአብሔር ቃል እንደሚከራከሩ አጥብቆ ይናገራሉ። እና እነዚህን መጽሐፍ እነዚህ ደብዳቤዎች የእሳቸው መጽሐፍ ወደ እንደዝኛ ተተርጉሞ እዚህ መጽሐፍ ውስጥ አሉ ማለት ነው። በጣም ያጠጡ ነበር። የአባ ገመቺስ መጽሐፍ ቅዱስ ነው አልኩ፣ ተሳስቻለሁ። ግን ለምን አብሯቸው አስቴርጋኖ ነበረች በጣም የረዷቸው። እንዲያውም እሷ ባትኖር ምናልባት አይዘርቁትም ነበር ብዬ አምናለሁ። ሁለቱም እዚህ ፎቶዎች እንዳጋጣሚ ታች ስላየ ወደዚያ አመጣኋቸው። ስለዚህ መስረቱ ላይ ይህ የድሮ ታሪክ ነው። አርብ ማታ ሲኒማ ቤት ሄጄ ነበር። እኔ የሴባስቲያን ስታርክ ሴት ፊልም እንዴት ጌታን እንደተቀበለ ከድሮ ህይወቱ ወደ አዲስ ህይወት እንዴት እንደተለወጠ የሚያሳይ ፊልም በሲኒማ ቤት እየታየ ነው አሁን። በጣም ልብ የሚነካ ፊልም ነው። እዛ ላይ ይሄ ቤት ቤተክርስቲያን ራሱ ተቀርጿል። እዚህ ጌታን እንደተቀበለ አድርጎ ነው ፊልም የሚያቀርበው። እሱ በዛ ፊልም ውስጥ በድሮ ህይወቱ እያለ ተበላልሶ የሚናገር ነገር አለ እና ብታዩት አይከፋም። በጣም ቆንጆ ቤት ፊልም ነው። ዴፊንስ ኢንየን ኖወድ

በኢየሱስ ክርስቶስ ስለሚገኝ መዳን አንድ። በሁለተኛ ደግሞ አሁን ደግሞ አሁንም ከአውራ ጳውሎስ ምልክቶችን ነበር ሳነብ ነበር ብያቸው አለው ቆሎሳይስ ምዕራፍ ሦስት ከቁጥር 1 ጀምሮ። ኮሎሳይስ 3 ቁጥር 1። እንግዲህ ከክርስቶስ ጋር ከተነሳችሁ፣ ክርስቶስ በእግዚአብሔር ቀኝ ተቀምጦ ባለበት በላይ ያለውን እሹ በላይ ያለውን አስቡ እንጂ በምድር ያለውን አይ